በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ እና አሁን ከዚህ ነው ትንቢቱ የጀመረው። ከዚህ በነፍስሽ ሰይፍ ያልፋል ሲል እንደ ሰይፍ የሚቆራርጥ የሚያሳዝን ስቃይ፣ ሰቆቃ ይደርስብሻል። በጣም ያስደንቃል። የእመቤታችን ፈተና ምናልባትም በዚህ ዓለም ላይ ስታለቅስ ካልሆነ ስትስቅ ታሪክ አይናገርም። የእግዚአብሔር ልጆች፣ አማኞች፣ ሐዋርያት፣ ሰማዕታት፣ ቅዱሳን መከራን ሲቀበሉ ጌታ በእነሱ መከራ የሚደሰት ሆኖ አይደለም። አሁንስ እንዲሁ በዚህ ዓለም ምን የሚያስደስት ነገር አለ? በተለይ በዚህ ጊዜ ኑሮው ነው፣ የበሽታው አይነት ነው፣ ጦርነቱ ነው ምኑ ነው? ዓለም የጦር ሜዳ ናት። ያህናና የኢያቄም ልጅ የተባረከች የተቀደሰች መልአኩ ቅዱስ ገብርኤል ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ከሴቶች ሁሉ ተለይተሽ የተባረክሽ የተባለች ድንግል ማርያም የአሸናፊው እናት በመሆኑ አሸነፈችው። ይሄናል ዛሬ በዓለም ድንግል ማርያም ወላዲተ አምላክ እሷን ወላዲተ አምላክ የማይል እሷን የማያደንቅ እሷን የእናትነት ምስጋና የማያመሰግን ለእሷ የእናትነት ዝማሬ የማያቀርብ በእሷ የማይደነቅ ማን አለ ዛሬ? በማንና በምን እንመስልሻለን እያሉ አባቶቻችን ምሳሌ አጣን እያሉ፣ የእመቤታችን ስደት ለእኛ ጥቅም ነው፣ የጌታም ስደት የእኛ ጥቅም ነው። እሱ ተሰዶ እኛን ወደ አለመገነት ወደ ቀደመ ክብራችን መለሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን የፈጠረውን ፍጥረት ሁሉ እየመራ እየመገበ እስካሁን ድረስ በቸርነቱ እየመገበ እንዳቆየው እኛንም በቸርነቱ በመውጣት በመግባታችን አብሮን በመሆን እኛ ከማናውቀው እሱ ከሚያውቀው ክፉ ነገር ሁሉ ሰውሮ እስካሁን ሰዓት በሰላም ስላቆየን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥያቄውንም የተባረከ መልሱንም የተባረከ እንዲያደርግልን የምንናገረውን ራሱ እንዲሰጠን ቅዱስ ፈቃዱ ይሁንና ወደ ጥያቄያችን እንሄዳለን። እስኪ ጥያቄውን አባታችን፣ ያው ወቅቱ የእመቤታችን ስደት የሚታሰብበት ወቅት ነውና ድንግል ማርያም የጌታ እናት ስትሆን ለምን ተሰደደች? አዎ ጥሩ ጥያቄ ነው። እንግዲህ ወላዲተ አምላክ ድንግል ማርያም የጌታ እናት ስትሆን ለምን ተሰደደች ነው። እንግዲህ ሰሞኑን እውነት ነው ወርሃ ዘመነ ጽጌ ነው የእሷ የስደቷ መታሰቢያ ነው እና የአምላክ እናትን ያህል ነገር ለምን ተሰደደች ነው ይሄ በእውነት በጣም የሚያስገርም የሚያስደንቅ ተገቢ የሆነ ጥያቄ ነው እንግዲህ አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለሁለት አበይት ነገሮች እንደሆነ ይታወቃል አንደኛው እሱ መሥዋዕት ሆኖ እኛን ለማዳን ነው። እሱ ራሱ መሥዋዕት ሆኖ እኛን ለማዳን ነው። ሁለተኛው ደግሞ ማድረግ ያለብንን ነገር ሰርቶ ለማሳየት ለአረአያነትና ለምሳሌነት ነው። እና ሰርቶ ካሳየን፣ አረአያ ሆኖ ካሳየን፣ ምሳሌ ሆኖ ካሳየን ነገሮች ውስጥ አንዱ መከራ ነው ፈተና ነው። ስቃይ ነው። ለነገሩ እኛንም ያዳነን በመከራው ነው። የሆነ ሆኖ ግን በዚህ ዓለም ሳለን ምንጊዜም መከራ እንዳለብን በዮሐንስ ወንጌል ምዕራፍ 16 ቁጥር መጨረሻ ላይ የነገረን በዓለም ሳላችሁ እነሆ መከራ አለባችሁ ነው የሚል በዓለም ሳላችሁ መከራ አለባችሁ በዮሐንስ ራእይ ምዕራፍ ዐሥራ ሁለት ላይ እንደሚነግረን በሰማይ ታላቅ ሰልፍ እንደነበረ፣ ያም ሰልፍ በቅዱስ ሚካኤል እና በዲያብሎስ መካከል እንደነበረ ያ ጦርነት ቅዱስ ሚካኤል የጦርነቱ የራሱ ሰራዊት መሪ ነው። ዲያብሎስም የራሱ ሰራዊት መሪ ነው እና ታላቅ ጦርነት እንደነበረና። ቅዱስ ሚካኤል እንዳሸነፈ ይነግረናል። የእግዚአብሔር ቃል እንደዚያ ይነግረናል። እና ምን የሚል ቃል ሰማሁን? የሚለው ቅዱስ ዮሐንስ ሰማያት ደስ ይበላችሁ፣ ወንድሞቻችን በቀንም በሌሊት የሚከሳቸው የወንድሞቻችን ከሳሽ ከሰማይ ወደ ምድር ተጣለ፣ ታላቁ ዘንዶ የተባለ ዲያብሎስ ብሎ እስከ ሰራዊቱ ከሰማይ ወደ ምድር ተጣለ። ነገር ግን አለ። ለምድርና ለባሕር ወዮላቸው ታላቁ ዘንዶ የተባለው ዲያብሎስና ሰራዊቱ ወድቀውባቸዋልና ወዮላቸው ነው የሚለው። ስለዚህ ይህ ዓለም ዲያብሎስና ሰራዊቱ የወደቁበት የቅጣት ዓለም ነው እና የመከራ ዓለም ነው ማለት ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ አለ ጌታ። እና በዓለም ሳላችሁ መከራ አለባችሁ ሲል ያን መከራ ራሱ ቀምሶ ነው ያሳየን። በተለይም ደግሞ በጣም የሚገርመው የእመቤታችን ነው። መጀመሪያውኑም በኦሪት ዘፍጥረት ፍጥረት ምዕራፍ 3 ቁጥር 15 ላይ አዳምን ፈረደበት። ያው ልክ እንዳጠፉ በገነት ማለት ነው እንደተሳሳቱ በኃጢአት እንደወደቁ እግዚአብሔር እውነተኛ ዳኛ በመሆኑ ፍርድ ፈርዷል። በአዳም ላይም ፈርዷል። በሔዋን ላይም ፈርዷል። እንደው ያው የሞት ፍርድ ነው። ደግሞ በጣም አስፈሪነቱ ለሁላችን ውርስ የሆነን የሞት ፍርድ ነው። መርገም ተላልፏል። ዲያብሎስንም አልማረውም። ያሳታቸው እሱ ስለሆነ እሱን አልማረውም። እሱንም ረግሞታል። በዚያው ላይ አንድ የተናገረው ቃል አለ። እግዚአብሔር ዲያብሎስን ምን አለው? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ከሴቷ የሚገኘው ዘር ራስህን ይቀጠቅጣል፣ አንተም እየተከተልክ ሰኮና ሰኮናው ይላል እና በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እና አሁን ከዚህ ነው ትንቢቱ የጀመረው። ከዚህ ነው አንዱ የመጀመሪያው ትንቢት ይሄ ነው። ሁለተኛው ትንቢት ደግሞ ጌታ ከድንግል ማርያም ሰው ሆኖ መቸም እሱ በሰማይም በምድር ምሉ ሲሆን ነገር ግን እኛን ለማዳን በእውነት የሄደበት ጥበብ እጅግ የሚያስደንቅ ነው። ለዚህ ነው አባቶቻችንም መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ከፈጠረበት ጥበብ ይልቅ ሰዎችን እኛን ያዳነበት ጥበብ የረቀቀ ነው የሚለው እና እኛን ሆኖ ነው የእኛን የሞት ዕዳ የከፈለው እና ሰው ሆኖ ሰው ሆኖ ስግው ቃል መድኃኔ ዓለም ኢየሱስ ክርስቶስ ከድንግል ማርያም ሰው ሆኖ በተገለጠ ጊዜ ማለት በቤተልሔም ተወልዷል። አሁን ወደ ቤተ መቅደስ የመሄድ ስርዓት ነበረ። በኦሪቱ ያለ መፈጸም በአርባ ቀኑ ወደ ቤተ መቅደስ ሄዷል እና ወደ ቤተ መቅደስ ሄዶ ስርዓቱ ሲከናወን የታቀፈው አረጋዊ ስምኦን ነው። አረጋዊ ስምኦን የአምላክን ሰው መሆን የመሲሁን ሰው መሆን የዓለምን መዳን ሳያይ እንደማይሞት ተነግሮት ነበር እና ያን ጊዜ በነበረው ስርዓት የታቀፈው እሱ ነው። በታቀፈው ጊዜ መንፈስ ቅዱስ በውስጡ ሞልቶ መንፈስ ቅዱስ በውስጥ ሆኖ ትንቢት አናግሮታል። ያም ስለ ጌታ የተናገረው ትንቢት አለ። የሉቃስ ወንጌል ምዕራፍ ሁለት ላይ ነው የምናገኘው። የሉቃስ ወንጌል ምዕራፍ ሁለት ላይ ስናነብ እናገኘዋለን። ስለ ጌታ ተናግሯል፣ ስለ እስራኤል ተናግሯል። ትንቢት ስለ እመቤታችንም ተናግሯል። ስለ እመቤታችን ሲናገር በጣም የሚገርም ነው። በነፍስሽ ሰይፍ ያልፋል ሲል አሁን እመቤታችን አንገቷ በሰይፍ ተሰይፏል ማለት አይደለም። በነብሰሽ ሰይፍ ያልፋል ሲል እንደ ሰይፍ የሚቆራርጥ የሚያሳዝን ስቃይ ሰቆቃ ይደርስብሻል። በነብሰሽ ማለት በሕይወት ሥጋ በምድር ላይ እስካለሽ ድረስ ብዙ ፈተና ይገጥምሻል ነው የሚላት። በጣም የሚገርመው በጣም ያስደንቃል። የመቤታችን ፈተና ምናልባትም በዚህ ዓለም ላይ ስታለቅስ ካልሆነ ስትስቅ ታሪክ አይናገር። ምክንያቱም በዚህ ዓለም ላይ የነበረችበት ዘመን ሁሉ የመከራ ዘመን ነው፣ የመከራ ዘመን ነው እና የሚያስደንቀው ይሄ ነው እናቱ ስትሆን እንዴት ነው በእናቱ ላይ እንዲህ አይነት የስደት መከራ የሌላውን መከራ ሲደርስ ዝም ያለው? በሷ በእሷ ብቻ አይደለም፣ በራሱም ነው መከራው የደረሰው። እሱን እኮ ገና በህፃንነቱ ነው የግብፅን ዋኤ የግብፅን በረሃ የተሰቃየው ገና በህፃንነቱ ነው። እንዲያውም በሱ ምክንያት እኮ ሄሮድስ በጣም በሺህ የሚቆጠሩ ህፃናትን ጨርሷል በቤተልሔም አውራጃ በጣም ብጡ ህፃናትን ጨርቷል። ምክንያቱም አድጎ ንግስናዬን፣ ዙፋኔን ይቀማኛል በሚል ስጋዊ አስተሳሰብ ነው። እሱ ግን የመጣበት ለዚህ አልነበረም። እና የሆነ ሆኖ ቸር አምላክ ስለሆነ በምድር ላይ ስራው የማያዳላ ነው። የመጣው እንግዲህ አንዱ መስዋዕት ሆኖ እኛን ለማዳን ሆኖ ቅድም እንዳልነው ማድረግ የሚገባን ሰርቶ ለማሳየት ነው። ለምሳሌነት ነው። ከምሳሌነቱ አንዱ መከራን መቀበል፣ መሰደድ እና የሆነ ሆኖ ሔዋን በጥፋቷ ከገነት ተሰዳ ነበር። አዳም ሔዋን ተሰደው ነበር። አሁን ደግሞ የእነሱን ስደት ባርኮ ለመመለስ ካሳ ለመክፈል ጌታ ተሰደደ፣ እመቤታችን ተሰደደች እና ዋናው ነገር የተሰደደችበት ምክንያት ጌታ እኛን የሚያድነው በመከራው በመሆኑ እሷ ደግሞ እናቱ በመሆኗ የእናትነት መከራ የእናትነት ፈተናን ተቀብላለች። እሱ የአምላክነት የመጣበት ፈተናውን መከራውን ተቀብሎ አድኖናል እና ስለዚህ እንዲያውም ስደቱን መከራውን የጀመረው በራሱ በእናቱም ነው ለማለት ነው። እና ያ ብቻ አይደለም። በእውነት ምዕመናንንም ቢሆን እንደዚያ ነው። አሁን ምዕመናን ቅድም እንዳልኩ በዓለም ሳላችሁ መከራ አለባችሁ ማለት ብቻ ሳይሆን በማቴዎስ ወንጌል ምዕራፍ 10 ቁጥር 38 በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ምን ነው የሚለው? ሊከተለኝ የሚወድ ቢኖር ራሱን ይካድ ነው ያለው። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። የሉቃስ ወንጌል ምዕራፍ ዘጠኝ ቁጥር 23 ላይም የሚለን ይሄውን ነው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። እስከ መቼ ለሚለው እንዲያውም ሉቃስ ሲመልስልን ዕለት ዕለት ነው የሚለው ያው ማርቆስ 8 34 ላይ ያለን ህዝቡንና ደቀ መዛሙርቱን ጠርቶ ነው የሚለው። ህዝቡንና ደቀ መዛሙርቱን ጠርቶ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ስለዚህ መስቀል ሲል እንዲያው ይሄን እንዳይመስል ማለት ነው። ይሄ አሁን በቀኖና ቤተክርስቲያን የመርገብ ምልክት የነበረው የእሱ ደም ከፈሰሰበት በኋላ የነፃነት፣ የድል፣ የኃይል፣ የፍቅር፣ የሰላም ምልክት ሆኖ ያው ምን ይዘው ምናሳልመው እንግዲህ ምናሳልምበት እኛ ካህናት ብቻ ነ ምእመናን ሁሉ ይሸከሙት ማለት አይደለም። ህዝቡንና ደቀ መዛሙርቱን ሲል ህዝቡም ደቀ መዛሙርቱም አሁን እዚህ ላይ እንዲሸከሙት የተናገረው ጌታ ፈተናን ነው፣ መከራን ነው። እና ስለዚህ እመቤታችን ብቻ ሳትሆን ከዚያ በኋላ ሁላችን ሁላችንም መስቀልን ተሸክመን ምንም ጌታ የሚያመቻመቸው ነገር የለም። ሊከተለኝ የሚወድ ቢኖር እራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ምክንያቱም ይህ ዓለም ዲያብሎስና ሰራዊቱ ይወደቁበት ኤፌሶን ስድስት ላይ እንደሚናገረው ውጊያችን ከስጋና ከደም ጋር ጋር ሳይሆን በአይምሮ ከሚያልፉ ከክፎች መናፍስት ጋር የሆነበት የውጊ ዓለም ነው። የጦርነት ዓለም ነው። እንዲያውም ክርስቲያን ማለት እኮ ወታደር ማለት ነው። የክርስቶስ ወታደር ማለት ነው። ጡረታ የሌለው ውትድርና ማለት ነው። ስለዚህ መከራ የበለጠ የሚያጠራን መከራ ግብዞችንና እውነተኞችን የሚለይ የእግዚአብሔር ልጆችን እና ልጆች ያልሆኑትን የሚለይ በስሙ የሚኖሩትንና በመባል የሚኖሩትንና በመሆን የሚኖሩትን የሚለይ መጨረሻው ደግሞ ደስታ የሆነ ነው ለምሳሌ ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር 17 እና 18ን ስናነብ እንደዚህ ይላል። ልጆች ከሆን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛም ይገለጥ ዘንድ ካለው ክብር ጋር ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ በነገራችን ላይ እስከ ሶስተኛው ሰማይ ተነጥቋል። ተነጥቆ ሲመለስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደምናነባው አለመገነትን አይተዋል። ያኔ ያየውን ነገር በደምና በስጋ ላለን በምድር ላይ ላለን በቃል ለመግለጥ ከባድ እንደሆነ ተናግሯል። እና ያን አይቷል። ለዚህም ነው ልሄድ ከክርስቶስም ጋር ልኖር እናፍቃለሁ ያለው እዚያ ፊልጵስዩስ አንድ ላይ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ። ያ ማለት እኮ ሞተ ስጋይን እናፍቃለሁ እንደማለት ያለ ነው። ሞተ ስጋው ደግሞ በሰይፍ ሊሆን ይችላል፣ በሳት ሊሆን ይችላል፣ በሆነ በመከራ መሟት ሊሆን ይችላል። እንዲሁ ዝም ብሎ ታመም መሞት የለም በእነሱ ዘመን ጊዜ እና አሁን የሚለን ምንድን ነው? ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። እና የእግዚአብሔር ልጆች አማኞች፣ ሐዋርያት፣ ሰማዕታት፣ ቅዱሳን መከራን ሲቀበሉ ጌታ በእነሱ መከራ የሚደሰት ሆኖ አይደለም። ነገር ግን አንድ ጄኔራል ምን በለው፣ አንድ የወታደሮች ኃላፊ ወታደሮችን ሲያሰለጥን ስልጠናው አያድርስ ነው። መውደቅ መነሳቱ፣ በሾ መራመዱ፣ በሽቦ ሰውነትን እንደው ሥጋን ቆርሶ በሚያስቀር ሽቦ ውስጥ እንዲያልፉ መደረጉ ብቻ የምታውቁት ነው። ይሄ የውትድርናን ስልጠና አሁን እንደዚያ የሚያሰለጥናቸው ድል እንዲያደርጉ፣ ጀግኖች እንዲሆኑ፣ ለጠላት በቀላሉ እንዳይሸነፉ ነው እና ይሄ መከራ ደግሞ አንደኛ የክርስቶስ ፍቅር መግለጫ ነው። እዚያ ሮሜ ስምንት ላይ ከቅዱስ ጳውሎስ ከክርስቶስ ፍቅር የሚለየኝ ማን ነው? የሚለየኝ ማን ነው? መከራ፣ ስደት፣ ረሃብ፣ ስራት፣ እሳት፣ ሰይፍ፣ ሞት ነውን? ይህ ሁሉ ሆኖ ከክርስቶስ ፍቅር ሊለየኝ የሚችል ምንም ነገር እንደሌለ ተረድቻለሁ ይላል። አንደኛ የፍቅሩ መገለጫ ነው። ሁለተኛ ሰማዕትነት ነው፣ ምስክርነት ነው። ምስክርነቱ ምንድን ነው? እግዚአብሔርን የቱን ያህል የሚወዱት እስከዚያ ከባድ ስቃይ እስከዚያ መከራ እስከ ሞት ድረስ የቱን ያህል የሚወዱት ልጆች እንዳሉ ዲያብሎስ ማየት አለበት፣ አጋንንት ማየት አለባቸው። ልክ በኢዮብ ምስክርነት እንደታየው ማለት ነው። እና ስለዚህ ሁለተኛ ተሰሎንቄ ምዕራፍ አንድ ቁጥር ስድስት እና ሰባት ላይ ምን ይላል? ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ አለ መከራን መከራንም ለምትቀበሉ ከእኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና፣ እመልሰዋለሁ። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ በዳግም ምጽአት ማለት ነው። በፍርድ ቀን ሲገለጥ መከራን ለሚያሳዩችሁ መከራን መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እረፍት ማለት እረፍት፣ አለመገነት፣ እረፍት መንግሥተ ሰማያት፣ እረፍት ከሱ ጋር ለዘላለም መኖር እና ቅዱስ ጳውሎስ ከዚያ ጋር ሲነጻጽር ይሄ ኢምንት ነው ነው የሚለው የስጋ ፈተናችን፣ የስጋ መከራችን እና የሆነ ሆኖ መቤታችን ብቻ ሳትሆን ከሷም በኋላ በሱ አምነን የምንኖር ሁሉ እስከ ዕለተ ምጽአት ጌታ እስኪመጣ ድረስ የምንኖረው በዚህ የመከራ ዓለም ነው። ለምሳሌ ራእየ ዮሐንስ ምዕራፍ ሰባት ላይ እንደዚህ በመከራ ዓለምን በድል ያሳለፉትን ነፍሳት የክርስቲያኖች ነፍሳት ቁጥር ስፍር ከሌላቸው ቅዱሳን መላእክት ጋር በአንድ ላይ በቀንም በሌሊት በመቅደሱ በሰማያዊ መቅደስ ሲያመሰግኑ አየው ነው የሚለው። እና ከሱራፌል አንዱ እየበረረ መጥቶ እነዚህ ማንም ሊቆጥራቸው የማይችል ከብዛታቸው የተነሳ ከመላእክቱ ጋር ሆነው የሚያመሰግኑት በቀንም በሌሊት ከየት እንደመጡ ታውቃለህ ወይ? አለኝ። ጌታዬን ያላውቅም አንተ ታውቃለህ አልኩት። እነዚህ በበጉ ደም ልብሳቸውን ያነጹ ማለት በበጉ ደም ማለት በክርስቶስ ደም ነጻ ይወጡ እስከ ሞት ፍቅሩን የገለጡ እነሱ ናቸውና ከታላቁ መከራ የመጡ ናቸው አለ። ከታላቁ መከራ፣ ታላቁ መከራ ማለት ይህ ዓለም ነው። አሁንስ እንዲሁ በዚህ ዓለም ምን የሚያስደስት ነገር አለ? በተለይ በዚህ ጊዜ ኑሮው ነው፣ የበሽታው አይነት ነው፣ ጦርነቱ ነው ምኑ ነው? ዓለም የጦር ሜዳ ናት እና በመንፈሳዊ ህይወትም ጦርነት ነው በስጋም ጦርነት ነው እና ይህ ዓለም የመከራ ዓለም ነው። እና መቤታችንም ከሐናና ከእያቄም ነው የተወለደችው። ምንም የአምላክ እናት ብትሆን ሰው ናት። የሐናና የእያቄም ልጅ የተባረከች የተቀደሰች መልአኩ ቅዱስ ገብርኤል ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ከሴቶች ሁሉ ተለይተሽ የተባረክሽ የተባለች ጸጋን የተመላሽ የተባለች ጸጋን የተመላች ምንም ያልጎደለባት ከሴቶች ሁሉ ተለይታ የተባረከች የተቀደሰች የተመረጠች ግን መከራ ደረሰባት። ስለዚህ አሁን በእውነቱ በዚህ ዓለም ላይ እውነተኞች አማኞች መከራ ሲደርስባቸው እስራት ይሆናል ስደት ይሆናል፣ ተሹሞ መሻር ይሆናል፣ አግኝቶ ማጣት ይሆናል፣ በደዌ ሥጋ መፈተን ይሆናል። በልዩ ልዩ ፈተና እውነተኞች ወዳጆቹ ይፈተናሉ። በሚፈተኑበት ጊዜ እኛ ብዙዎቻችን በባህላችን በቃ እግዚአብሔር እንደጠላቸው በኃጢአታቸው ምክንያት እንደሆነ፣ አዎ በኃጢአት ምክንያት የምንቀጣው ቅጣት አለ። ያም እንኳ ቢሆን እንድንመለስለት ነው፣ የእሱ እንድንሆንለት ነው እና ቅዱሳኑ ግን የሚፈተኑት ውጊያ ስለሆነ ውጊያውም ደግሞ ከዲያብሎስ ጋር ነው። ከአጋንንት ጋር ነው። ዓለምን ከተቆጣጠሩ ክፉ ጠላት ጋር ነው። የዓለምን ሀያላን ዛሬ ዙፋናቸውን ውሎ ተቆጣጥሯል። በዚህ ምድር ብቻ ሳይሆን ቅድም እኮ ያለው ለምድርና ለባህር ነው ያለው። አሁን በምድር እሺ ይው የምናየው ነው ጦርነቱ። በባህር ሲባል አሁን ለሰው ግልጥ ላይሆን ይችላል። አሁን ዋናው ጦርነት የሚካሄደው ዛሬ በባህር ላይ ነው። በውቅያኖስ ላይ ነው። ዓለምን የሚያጠፋው መሳሪያ በሙሉ የሚፈተነው ባህር ላይ ነው። ዓለምን የሚያናወጡት ሚሳይሎች የሚፈተኑት ባህር ላይ ነው። የሚተኮሱት ባህር ላይ ነው። በሰርጓጅ መርከብ ውጊያው በባህር ውስጥ ሆኗል። በባህርም በምድርም በሰማይ ነው። የማይችል ከሰማይ ወድቋል ወደ ምድር ወድቋል። አሁን ዲያብሎስና ሰራዊት በወደቀባት ዓለም ላይ ነው ያለ። የሆነ ሆኖ ጌታ ምን አለን? የዮሐንስ ወንጌል ምዕራፍ 16 ቁጥር መጨረሻው ላይ ምንድን ያለ? በዓለም ሳላችሁ መከራ አለባችሁ፣ አለና ነገር ግን ነገር ግን አለ ዓለምን እኔ አሸንፊዋለሁ፣ ዓለምን እኔ አሸንፊዋለሁ። ዮሐንስ በመልእክቱ ደግሞ ኢየሱስን ክርስቶስ ነው ብሎ ከሚያምን ኢየሱስ ክርስቶስን አምኖ ከእሱ ጋር ከሚኖር በቀር ዓለምን የሚያሸንፍ ማን ነው ይለ። ስለዚህ በዓለም ሳላችሁ መከራ አለባችሁ የሚል መርዶ ቢያረዳንም አሸንፊአለሁና ታሸንፉት አላቸው እና ክርስቲያኖች የአሸናፊው ልጆች ናቸው ድንግል ማርያም የአሸናፊው እናት በመሆኑ አሸነፈችው ይሄን ዓለም ዛሬ በዓለም ድንግል ማርያም ወላዲተ አምላክ እሷን ወላዲተ አምላክ የማይል እሷን የማያደንቅ እሷን የእናትነት ምስጋና የማያመሰግን ለእሷ የእናትነት ዝማሬ የማያቀርብ በእሷ የማይደነቅ ማን አለ ዛሬ በማንና በምን እንመስልሻለን እያሉ አባቶቻችን ምሳሌ አጣን እያሉ ሰው ብቻ ሳይሆን ቅዱሳን መላእክት ነው የተደነቁባት። ምቤት ናት። ያ መከራ አለፈ። ያ መከራ የ64 ዓመት መከራ ነበር። 64 ዓመት አደለ የኖረችው በዚህ ዓለም የ64 ዓመት ነው። ነገር ግን ደስታው ግን ዛሬ ክብሩ ግን እረፍቱ ግን ይው ለዘላለም፣ ለዘላለም ገና ጌታ ሳይመጣ እንኳን አሁን በዚህ ምድር ላይ ከ2000 ዓመት በላይ አሁን እሷ በደስታ እኛም እየተደሰትን ነው ነው በእሷ እኛም እየተባረክን ነው በእሷ፣ እኛም የእሷን ምሳሌነት እየተከተልን ነው። እና ስለዚህ እናቱም ብትሆን እናት ብቻ ሳይሆን ያውም የሚወዳት የመረጣት፣ እና ያ በእሷ ላይ የተከሰተው የስደት መከራ፣ ሌላውም በዘመኗ ሁሉ ያየችው መከራ በእውነት በጣም በጣም ከባድ ነው ግን ያ ቅዱስ ጳውሎስ ሮሜ 8 17 እና 18 ላይ እንደነገረን ወደፊት ከሚገለጠው አንጻር ሲነጻጽር በምድር ላይ ያለው መከራ ኢምንት ነው ነው የሚለው። ለተራዋን አብስት የሚሰጥ ለተራዋ አራዊት የምንሰጥ እስራቱም ይሁን ግርፋቱም ይሁን ስቅላቱም ይሁን ሳቱም ይሁን ምንም ይሁን ምን ከሚገለጠው ደስታና እረፍት ጋር ሲነጻጽር ምንም ቁጥር የለውም ነው የሚለው እና፣ የእመቤታችን ስደት ለእኛ ጥቅም ነው። የጌታም ስደት የእኛ ጥቅም ነው። እሱ ተሰዶ እኛን ወደ አለመገነት ወደ ቀደመ ክብራችን መለሰን እና ስሙ ለዘላለም የተመሰገነ ይሁን። የወላዲተ አምላክ ድንግል ማርያም አማላጅነቷ፣ ቃል ኪዳኗ በሁላችን ላይ ይደር እና መልሱ የተመለሰ ይመስለኛል።